ቀን 2107 2017 ዓመተ ምህረት የሰባት ለሰባ እና ያቄኩን አምላክ ክፍለ ጦር አስደናቂ የአንድነት ጉዞ የአማራ ህዝብ ትልቁ የሀገራችን ብሔረሰቦች እንደ ህዝብ ትልቁና ሀገራችን እንደ ሀገር የራሷን አራሪነት ተከብሮ ሊቀጥል አማራ በሀገራችን ኢትዮጵያ የውጪ ወራሪዎች ቅኝ ገዢ ለመግዛት እንግሊዞችና ቀናሮች ለመሮር ሲመጡ የአማራ የቁርጥ ቀን ልጆች አርበኞቻችን ተዋግተው ነፃ ያወጡ ሲሆን በታሪክ እንደተመዘገበው የወንጫሌው ስምምነት ሲካሄድ፣ የቁርጥ ቀን ልጅ እቴጌ ጣይቱ የወንጫሌውን ስምምነት በሁሉም ነገር ተግባብተው በአንቀጽ 17 ላይ ኢትዮጵያ ሙሉ ግንኙነቷን በጣሊያን ስር ብለው ሲጽፉት በመመራመራቸው የጣሊያንና የአማርኛ ጽሁፍን ሀሳብ ተረድተው ነፃ እንዲወጡ ሰው በለው ብልጽግና ኢትዮጵያን ለማፍረስ ሲንቀሳቀስ እንደተለመደው የአማራ ልጆች ለብልጽግና ለአብይ አህመድ ሰው በለው ሰው በለው አልገዛም ብሎ ወጣቱ እንደ አባቶቹ ዛሬም ፈንኖ የመንግስትን አከርካሪ እየመጣው መውጫ መግቢያ አሳቅቶት ኢፍራታና ግድም ወረዳ የታሪክ ባለቤት እንደሆነ ይታወቃል። ብልጽግና ያዋቀረው ኮሌክሽኔ እና የመንግስት ወታደሮች በወረዳችን ላይ አራሹን ነጋዴውን የምንሰራተኛውን ቀዳሹንና ዱዓ አድራሹን በመግደል ንብረቱን በመዝረፍ ሰፊ በደል የደረሰበት ህብረተሰብ እንደሆነ ይታወቃል። ስለሆነም ህዝባችን ከነብሶ ከፍ እስከ ቡድን መሳሪያ በማስታጠቅ ከምግብና እስከ ተተኳሽ በማገዝ ችግሮች ሲፈጠሩ የሀገር ሽማግሌና የሃይማኖት የሃይማኖት አባቶች በመምከርና በማስተካከል ቆይተዋል። በዚህ አካባቢ ትላልቅ ሁለት ክፍለጦሮች ተመስርተዋል። እነሱም አጼ ኩን አምላክና ሰባት ለሰባ ክፍለጦር ተመስርተዋል። እነዚህ ሁለት የአንድ ሳንቲም ሁለት ገጽታዎች ክፍለጦሮች በተለያየ እዝ ላይ ተካተው በሀገርም ውስጥ ሆነ በውጭ የሚኖረውን ህብረተሰባችንና ደጋፊዎቻችን አንገት ብናስደፋም ኖሮ የሁለቱ ክፍለጦር ከፍተኛ አመራሮች ሰራዊት እና የህዝባችን ጥያቄዎች አንድ ሁኑ እያሉ ሲጠይቁን የቆዩ ቢሆንም በመረዳት ወደ አንድ እንድንመጣ መስዋዕትነት የከፈሉ አርበኞቻችን ክብርና ምስጋና ይስጥልን። እነዚህ አመራሮች አንደኛ ከሰማት ለሰማት ክፍለጦር አርበኛ ኢሳያስ ደመቀ እና የቀድሞ የብርጌዳ አመራሮች እና የአሁኑ የክፍለጦር አመራሮች፣ ሁለተኛ የአጼ ይኩኖ አምላክ ክፍለጦር ፍታውራሪ ንመለው ዘውዴና የክፍለጦር አመራሮች ስለሆነም ኢፍራታ ናግድም ወረዳ ህብረተሰቡ ጥያቄና የሁሉም ክፍለጦር ጦር ሰራዊት ጥያቄዎች ወደ አንድ ላመጡ አርበኞቻችን ክብርና ምስጋና በጦርና በህዝባችን ስም እናቀርባለን። የሁለቱ ክፍለጦር አንድነት ጉዞ ታሪክን ስንመለከት እጅጉን ያስደሳል። በሁለቱም አርበኞች መካከል በአርበኛ ይሳያስ ደመቀ እና በአርበኛ ወይም ፊታውራሪ ልመነው ዘውዴ በግል ህዝባችንና ጦራችንን አንድ ሆነን ብናስተዳድረው ብለው በግል ከተግባቡ በኋላ የሁለቱም ክፍለጦር አመራሮች በጋራ በመያዝ ወደ አንድ አምተውታል። የኮሚቴው አንድ መሆን አመጣትና ከታች በዝርዝር ለማሳየት እንሞክራለን። አንደኛ፣ የሁለቱ ክፍለጦር አመራሮች በጋራ ማንም ሳይኖር የሆዳቸውን ለመወያየት በሆላ ቀበሌ በ19/02/2017 የጋራ ምክክር ተደረገ። በአደጋ ባደገ ሀሳብ ሀሳብ የበላይነት ስብሰባው ተቋጨ ቀጣይ ቀጠሮ ይዞ ለመወያየት አበቃ። ሁለተኛ ህዳር አንድ ቀን 2017 በድሉት ቀበሌ ተገናኝተን አንድነትን በምን መልኩ መስራት አለብን በድብቅ ተይዞ ህዝባችንና ጦራችን በአንድ እንዲመራ ተግባብተን በተግባር ጠላትን መተን ማሳየት አለብን ብለን እቅድ አቅደን ለዚህ በቀጣይ ሻለቆችን አመራሮች ለማገናኘት በተግባር ተግባብተን የሁለቱን ውይይት ዘግተን ተለያየን። ሶስተኛ በቀጠሯችን መሰረት የሁለቱ ክፍለ ጦር የሻለቃ አመራሮች ይዘን በመስቀልበል ቀበሌ ተገናኝተን ጥልቅ ውይይት አድርገን እነሱም በሁለቱም ስምምነት መካከል ጣልቃ ገብቶ እንዳይፈርስብን ሴረኞችን መከታተል እንዳለብን ተግባብተን የሁለቱን ክፍለጦር ሰራዊቶች ቀጠራቸውን ለቀው እንዳይሄዱ ሸዋ አንድ ሳይመጣ መንቀሳቀስ እንደሌለባቸው ተግባብተን በጥልቅ ቁም ነገር በሰርጎ ገብ ተገምቶ ግለሰብ ቢጎዳብን የተጎጂን ደም በጋራ መፈለግ እንዳለብን ለስምምነት እንቅፋት እንዳይሆን በሚል በሀሳብ የበላይነት ውይይቱን ተቋጨ። አራተኛ ሰባት ለሰባት ዶላር ማደጋ ሀሳብ ነገሮችን ገምግሞ በጥብቀት በማየት የሸዋን አንድነት ለማምጣት ኮር እንቅፋቶች በመለየት በኮሚቴ የበላይነት ህዝባችንና ጦራችን የነበሩ ጥያቄዎችን በማየት የሸዋ እና የአማራ አንድነት እንዳይመጣ እንቅፋት ህዝባዊ ድርጅቱ እንደሆነ ተረድተን በይፋ የሀገር ሽማግሌዎች የሃይማኖት አባቶች ጀግናው የማጀት የህዝብ ጀግናው ሰራዊታችን እንኳን ለዚህ ለዛሬዋ ለተቀደሰች ቀን በሰላም አደረሳችሁ፣ በሰላም አደረሰን። ብዙ ውጣ ውረዶችን አሳልፈን ዛሬ ደርሰናል። ይሄው እንደምታዩት ሰባት ለሰባ ክፍለ ጦርም ዛሬ ህዝባችን ማግኘት አለብን አጠቅኖ አምላክ ክፍለ ጦርም ዛሬ ህዝባችንን ማግኘት አለብን። ህዝባችንን ማስደሰት አለብን ህዝባችንን ይቅርታ ማለት አለብን። በማወቅም ይሁን ባለማወቅ ያጠፈነውን ህዝባችንን ይቅርታ ብለን አንድነታችንን ከአሁን በኋላ ምንም የሚለያየን እንደሌለ ጎን በጎን አንድ ከሆነን ክንዳችን በአንድ አድርገን መስራት እንዳለብን ዛሬ ለህዝባችን ይፋ እናደርጋለን። እሺ። እናመሰግናለን የሃይማኖት አባቶች፣ የሀገር ሽማግሌዎች የማጀታ አካባቢ ማህበረሰብ እንዲሁም ይኩን አምላክ ክፍለ ጦር ሰራዊትና 77 ክፍለ ጦር ሰራዊታችን እንኳን ለዚህ ለተቀደሰች ቀን አደረሳችሁ አደረሰን። ከዚህ በመቀጠል ካሁን በፊት የተደረገውን ነገር ወደኋላ እንሄድበትም። በማወቅም ይሁን ባለማወቅ እስከዛሬ ድረስ ይፍራታና ግድም ላይ የሚሆን እንደ አማራ ይሁን አጠቃላይ በህዝባችን ላይ በማወቅም ባለማወቅም ጥፋቶች አጥፍተናል። ስለዚህ መሪ ቅድም ወንድማችን እንዳለው መሪ ሲያጠፋ ህዝብን ይቅርታ ይጠይቃል። ስለዚህ በህዝባችን በሰራዊታችንም ስም እኛ መሪዎች ይቅርታ እንጠይቃለን ማለት ነው። እናንተም ይቅርታችንን እንደምትቀበሉን አንጠራጠርም። ስለዚህ ተንበርክከን ሁላችንም ህዝባችንን ይቅርታ እንጠይቃለን ማለት ነው። ልጆቻችን የዚህ ትግል መሪዎች የዚህ ትግል መሪዎች እንግዲህ በማወቅም ይሁን ባለማወቅ ህዝብን አስከፍተናል፣ አሳዝነናል ብለው ለይቅርታ ተንበርክከዋል። ህዝባችን ደግሞ መቼም መሀሪ ነው፣ ይቅር ባይ ነው። ይቅር ካላላችኋቸው አይነሱን ከተንበረከኩበት። ስለዚህ ይቅርታችሁን በጭብጨባ ወይም ደግሞ በሌታ ይነቅላቸው አ ላላቸኋቸው አይነሱም። ይቅር አይነሱም። ይቅርታ ከልብ ነው። ይቅርታ ከልብ ነው። እጃችሁን አውጡ። እጃችሁን አውጡ። አሳዩአቸው አሳዩአቸው ይቅርበመናውቅሯቸው ከዚህ በኋላ ሲሳሳቱ በእናንተ የቆነጠጣሉ። ከዚህ በኋላ ከእናንተ ምክር አይወጡም። ከዝ በኋላ የጀመሩት ያለው የህዝብ ትግል ነው ከዚህ አንዲት መስመር አይሄዱም። ይቅርታችሁ ከልብ ይሁን። እነሱም ይቅር እንዳላቸኋቸው ከነገራቸዋቸው ከተመረከክበት ይነሳል። ይቅርታለ ትግል ብዙ ነገር ያሳያል። ትበሉ ጀግና ሰራዊት መካከል ሆኜ ይህ ድል ስለተሰጠኝ ክብር ምስጋና ለእግዚአብሔር ነው በመጀመሪያ ማቅረብ የምፈልገው። ከዛ በተረፈ አሁን በተፈጠረው ሁኔታ ውስጥ እውነት ውስጥ ተከፍቶ አይታይም እንጂ በጣም ከፍተኛ ደስታ ነው የተሰማኝ። እና በዚህ አጋጣሚ በአንድነቱ መካከል አንድነቱ፣ ቅድም እንደተነበበው አንድነቱ እንዲመጣ በሚደረገው ትንቅንቅ ውስጥ ከፍተኛ አስተዋጽኦ ካበረከተ ልጆች መካከል እንዳጋጣሚ እንደድል ሆኖ እኔም አበባውም ዛሬ ላይ እዚህ ጋር ብቻ ሳይሆን እዛ ምሽግ ላይ አብረን በመዋደቅ ይሄን አንድነት እንዲመጣ አስተዋጽኦ ካደረግን አካላቶች የሰራዊት አባላት ውስጥ እኛ አለን ማለት ነው። እና ቅድም እንደተነገረው ፋኖ አቡሽ ጌታው ማለት ነኝ ነኝ። በዚህ አንድነት ውስጥ ከኔ የስራ አቻጋ በወቅቱ በነበረኝ የስራ ደረጃ ዘመቻ መሪ ነበርኩ፣ የአራተኛ ሻለቃ ባዚህ አምላክ በኩል ማለት ነው እና በምሽግ በሚሰበርበት ሁኔታ ውስጥ በእኔ የስራቻ የነበረው የእነሱ የስበር ሻለቃ ዘመቻ የነበረው ፋኖ ጠቅለው ሲያምረኝ መስዋዕት መስዋዕትነት ሲከፍል እንዲሁም ህይወቱን ያላንዳች ረራይ ነው ህይወቱን ያላንዳች ማወላወል ነው ህይወቱን ምሽግ ላይ የከፈለ ማለት ነው። ከዛ ከዛ በመቀጠል እኔም በዛው ከሱ ጎን በነበርኩበት ወቅት ሰራዊቱን እየመራን እኔም የቀኝ አይነን ለሀገሬ ለአማራ ህዝብ አጥቻለሁ ማለት ነው። እና ምንድነው አሁን የተሰማኝ የኔን የግል ሁኔታ ሳይሆን እኔ ከዚህም በላይ ለመክፈል ለመሞት የመጨረሻ ወሰኔ ሞት ነው፣ ለዚህ ትግል የሚለየን ማለት ነው። የኔን የግል እንትን ለመግለስ ሳይሆን ምን ያህል ከፍተኛ ትንቅንቅ እንደተደረገ ሌሎችም፣ እኔ አሁን ቆሜ እዚህ ጋር መናገርች እያለሁ ሌሎችም ለዚህ ትግል አንድነት፣ ለአማራ ትግል የአማራ ህዝብ አንገቱን ቀና እንዲያደርግ ሲባል ብዙ ጓዶች በየቦታው እየወደቁ ነውና አንድነት አስፈላጊ ሆኖ ስለተገኘ አንድ ካልሆነ ስለማናሸንፍ አንድ ካልሆን ስለማያምርብን በማለት ሁላችንም የበኩላችንን ጥረት አድርገን ዛሬ ያለው ደረጃ ላይ ደርሰናል። በጣም ደስ ብሎኛል። አመሰግናለሁ። እሺ፣ እድሉ ከተሰጠኝ አመሰግናለሁ። የሰባት ለሰባት ክፍለ ጦር ዘመቻ አዛዥ ነኝ። ዞሮ ሁሉም ነገር ተብሏል። ጓድ አቡሺ ሁሉንም ነገር ብሎታል። ከመድረክም እና አርበኛ ኢሳያስ እና እና አርበኛ ፊታውራሪ እንደነገሩት ለዚህ ህዝብ ሁሉንም ነገር አስረድተውታል። አሁንኛ እዚህ ጋር እንደው ምንም ማለት አንደበቱም እንትሉም የለንም። በቃ ሁሉንም ነገር እኛ ህዝባችን እንደዚህ ኮሎስን ላይ እኛ እንደዚህ ኮሎስን ላይ በጣም ለየት ያለ ክብር ይሰማኛል። ምክንያቱም እኛ አማራንን በልዩነት አይደለም ጠላታችን እየገደለን ያለው ሴራ ግን በልዩነት እየሰጠን ያለው ያ ሴሮ ሁላ ፖለቲካው ሁላ አይግባንኛ አይናችንን ጨፍነን ጆሮአችንን ሸፍነን እንለፈው አሁን በዚህ ሰዓት እንደ አማራ ትግል ስልም እንደ ኤፍራታ እና ግድም እንደ ሰባት ለሰባ ክፍለ ጦር እና እንደ ኢኮኖሚ አምላክ ክፍለ ጦር ፖለቲካኛ በጥቅሉ ሲሸጥና ሲያባላ ኖሯል። አሁን ያንን ሁሉ አልፈን ዛሬ ለዚህ ላደረሱን ለአርበኛ ኢሳያስ ደመቀና ለአርበኛ ልመነው ዘውዴ ትልቅ ክብርና ምስጋና አቀርባለሁ። እንደ ሰባት ለሰባ ክፍለ ጦር በማንኛውም ሰዓት ከዚህ ሻለቃ ሆነ ብርጌድ ሆነ ክፍለ ጦር ጋር ሆነ ብዙ ግዳጆችን ስንፈጥም ቆይተናል። ያም ሆኖ ውጤቱ ዛሬ ይሄ ሆኖ ታይቷል። ለዚህ እኔ በጣም ትልቅ ክብርና ምስጋና አለኝ። ይሄ ሆኖ እያለ ህዝባችን ከእንግዲህ ወዲያ ስናጠፋ እንዲቆነጥጠን፣ ጥሩ ስንሰራ እያደነቀን እንድንሄድ ለህዝብ ይህንን መልዕክት ማስተላለፍ ይፈልጋለሁ። የዛሬዋን ቀን ቆመን በማየታችን በጣም ደስ ብሎኛል። ይህንን ላደረጋችሁልን ጀግኖቻችን ትልቅ ክብርና ምስጋና አለኝ ብሎ አመሰግናለሁ።

ወደ ተግባር አልቀየርም ሆኗል። ይሄ ስንት ዓመት እንታል እና የዛሬዋ ቀን የመጀመሪያ ቀን ይለን በጣም ደስ የሚል ቀን ነው። በዚሁ ቀጥል። የማጀቴ ሰው፣ የማጀቴ ህብረተሰብ በማንኛውም ችግር የለበትም። በጦርም ሆነ በተለያየ ግብአትም ሆነ ወደ ኋላ የሚል ህዝብ አይደለም። በጣም አመሰግናለሁ። በዚሁ ቀጥሉበት፣ አመሰግናለሁ። ምንድነው ቀደም ሲል ፋኖ ብለን ያልነው ፋኖ ማለት አገር ወዳድ ያለው አገሩን የሚጠላ ሰው ካለ ሰዋችን አለ። እንዴት ነበር እነ ባህሩ ገብረየስ እግዚአብሔር ይመስገን፣ እነ ታደሰ በረደድ ወርቀውስጥ ተሰብስበን ፋኖ ብለን ወጣቱን እንመልምል በማለት አገራችንን ለማስከበር ነው። አማራችን ነካ ማን ይፈልጋል? ስንት አደረገው ይመታ ነበር አሁን እኮ እናንተ ወጣቶቹ ባትደራጁ፣ እኔ እንኳን ደከም ደከም እያለ እኔም እያለገኝ ነው እንጂ አሁንም አለው። በራሴ ወክሌ አብሬ ለመሞት ማለት ነው። ይህንን ቀጠናችንን አማራ ሲነካ አማራን ለማጥፋት ነው እርብርቦሱ። ይህን ሁሉ ለማድረግ ሲደረግ አንድ አመራር ሰጪ መጥቶ የጠየቀን የለም።